ሰላም ጤና ይስጥልን ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በናይጄሪያ አንድ ፓስተር እና ሙሽራ ከነሚዜዎቿ በታጣቂዎች በከነ ሚዜዎቿ በታጣቂዎች ታገቱ። በናይጄሪያ ከታገቱ ሀያ ሰዎች መካከል አንድ ፓስተር እና አዲስ ሙሽራ እንደሚገኙበት ተገለጸ። ባለፉት ሳምንት በናይጄሪያ የሚፈጸሙ እገታዎች ተባብሰው የቀጠሉ ሲሆን፣ ትናንት እሑድ ኅዳር 21/2018 ዓ ም በኮጊ ግዛት በተፈጸሙ ሁለት ገጻ እገታዎች አንድ ፓስተር እና አንድ ሙሽራ ታፍነው ተወስደዋል። አንድ አዲስ የተመሰረተው ቸሩቢም ኤንድ ሰራፐሒም ቤተ ክርስቲያን ውስጥ ታጣቂዎች ገብተው ተኩስ ከከፈቱ በኋላ ምዕመናን በድንጋጤ ሸሽተዋል። ታጣቂዎቹ ፓስተሩን፣ ባለቤታቸውን እና በርካታ ምዕመናን አግተው ወስደዋል። የእሁዱ እገታ ከመፈጸሙ አስቀድሞ በሶኮቶ ግዛት በተፈጸመ ሌላ እገታ አዲስ ሙሽራ ከነሚዜዎቿ ታግተዋል። የፈረንሳይ የዜና ወኪል ኤኤፍፒ እንደዘገበው፣ አንድ ሕጻን ከነእናቱ እንዲሁም ሌላ ሴት ደግሞ ታግተዋል። በሰሜናዊ እና ማዕከላዊ ናይጄሪያ የታብስ ተባብሶ በቀጠለው እገታ ትምህርት ቤቶች እና ቤተ እምነቶች ዒላማ ተደርገዋል። እገታው በማን እንደሚፈጸም ግልጽ አይደለም። ተንታኞች እንደሚሉት ግን እገታው ጀርባ ያለው የወንጀል ቡድኖች ሲሆን እገታውን የሚፈጽሙት ገንዘብ ለማግኘት ነው። የናይጀሪያው ፕሬዚዳንት ቃል አቀባይ ለቢቢሲ እንደገለጹት እገታ የሚፈጸመው በጂሃዲስት ቡድኖች ነው። የኮንጌ ግዛት አስተዳደር ቃል አቀባይ ኬንግሶል ፋንዋ ለቢቢሲ እንደተናገሩት ኢጃብ በሚባለው ቦታ ጥቃት ተፈጽሟል ምን ያህል ሰዎች ታግተው እንደተወሰዱ በትክክል መግለጽ እንደማይቻል አክለዋል ጥቃቱ አድራሾች ለመያዝ የክትትል ስራ እየተከናወነ መሆኑም ተናግረዋል የግዛቱ የጸጥታ ኃይሎች እና የደህንነት ባልደረቦች ስራቸውን በማከናወን ላይ ይገኛሉ ብለዋል አብዛኞቹ ናሪዎች ሙስሊም በሆኑባት ሶኮቶ ግዛት በተፈጸመ እገታ ለሰርግ እየተሰናዳች የነበረች አዲስ ሙሽራ ጓደኞቹ አንዱም ሌሎች ታዳሚዎችም መታገታቸውን የናይጄሪያ መገናኛ ብዙሃን ዘግበዋል። ባለፉት ሳምንት በተፈጸሙ እገታዎች ወደ 250 የሚጠጉ ተማሪዎችም እና 12 መምህራን የደረሱበት እንዳልታወቀም ተገልጿል። በሌሎች እገታዎች ተይዘው የነበሩ ሰዎች መለቀቃቸውም ተዘግቧል። እገታዎቹ መበረከታቸው በተለይም በገጠሪቱ ናይጄሪያ ነዋሪዎች ዘንድ ስጋት ፈጥረዋል። በዋነኛነት ተጋላጭ በሆኑ ትምህርት ቤቶች፣ አብያተ ክርስቲያናትና ተገለው የሚኖሩ ማህበረሰብ የሚደረግላቸው ጥበቃ ላይ ጥያቄ አጭሯል። እገታን ለማስቆም በሚል የታገቱ ሰዎችን ለማስለቀቅ የሚፈጸሙ ክፍያ ክልከላ ተጥሎበታል። ሆኖም ግን የታገቱ ሰዎች ለማስለቀቅ ክፍያዎች መፈጸም እንደቀጠለ ይነገራል። ባለፈው ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የናይጄሪያ የመንግስት ክርስቲያኖች እንዲገደሉ መፍቀዱን ከቀጠለ ወታደሮቻቸውን እንደሚልኩ ብዝተዋል። የናይጄሪያ ባለስልጣናት በበኩላቸው የሁሉ ሃይማኖት ተከታዮች እገታ እንዲሁም ጥቃት እንደሚፈጸምባቸው በመጥቀስ ክርስቲያኖች ለይቶ የተፈጸመ ድርጊት አለመሆኑን ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።